ርእስተ ዜና የድሬዳዋ አስተዳደር ለሀገር ሰላምና ጸጥታ መጠበቅ ዋስትና መስዋዕትነት ለከፈሉ የጀግኖች ቤተሰቦች ድጋፍ ተደረገ የድሬዳዋ አስተዳደር ጤና ቢሮ በማርበርግ ቫይረስ በሽታ ምንነት ዙሪያ ለድሬዳዋ የሃይማኖት ተቋማት ጉባኤ የግንዛቤ ማስጨበጫ መድረክ ተካሄደ ቤንያሚን ኔታንያሁ ምህረት እንዲደረግላቸው ለእስራኤል ፕሬዚዳንት ጥያቄ ያቀረቡ

ሰላም ጤና ይስጥልን ስጥልን የተከበራችሁ ተመልካቾቻችን፣ ይህ የድሬዳዋ ቴሌቪዥን የአማርኛ ክፍለ ጊዜ የዜና ሰዓታችን ነው። የሰዓቱን ዜናዎች ወደ እናንተ ማድረስ አብረች ቆይታ የማደርገው መርያም መሐመድ ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት የጋበዝኩኝ፣ ወደ አጠጥሮቹ ዜናዎቻችን እናልፋለን። የወጣቶች የስራ ፈጠራ ባህልንና ተሳትፎን በማሳደግ ተጠቃሚነታቸውን ለማረጋገጥ እየተሰራ መሆኑ ተገለጸ። 18ኛው የአፍሪካ ወጣቶች ወር የማጠቃለያ መርሃ ግብር ተካሂዷል። የአፍሪካ የወጣቶች ቀንድ አውሮፓ አቆጣጠር ከ2006 ጀምሮ በአህጉር አቀፍ ደረጃ እየተከበረ ይገኛል። ዘንድሮ ለ18ኛ ጊዜ የተለወጠ የወጣቶች የስራ ባህል ለኢኮኖሚ ምርታ በሚል መሪ ቃል አንድ ወር ያህል የተከበረው በዓል የማጠናቀቂያ መርሃግብር ተካሂዷል። በመድረኩ ላይ የተገኙት የአስተዳደሩ ከንቲባ አቶ ከድር ጁሀር ወጣቶች ሀገር መገንባት የሚችሉት ትኩስ ኃይል መሆናቸውን አስታውሰው ይህንን የልማት ኃይል በአግባቡ በመደገፍ ለሀገር ግንባታ መዋል ይገባል ብለዋል። ወጣቶች ዓላማቸውን ለማሳካት ከስሜታዊነት የጸዱና ምክንያታዊ መሆን ይገባቸዋል ያሉት ከንቲባው ይህንን በመተግበር ለሀገር ልማትና የሰላም ሀይል መሆን ይገባቸዋል ሲሉ ገልጸዋል። በኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስትር የወጣቶች ዘርፍ ሚኒስትር ዴታ ወይዘሮ ሙና አህመድ በበኩላቸው አስራ ስምንተኛው የአፍሪካ የወጣቶች ቀን በተለያዩ ሁነቶች ሲከበር መቆየቱን ገልጸው በተለይም ዘንድሮ የልማት ኃይል የሆኑትን የእነዚህን የህብረተሰብ ክፍሎች የስራ ባህልና ተሳትፎ የሚያሳድግ መልኩ መከበሩ ከፍተኛ ጠቀሜታ ይኖረዋል ብለዋል። ወጣቶች በአንድ ሀገር ልማትና ሰላም ውስጥ ካላቸው ከፍተኛ ድርሻ አንጻር መንግስት መዋቅር በመዘርጋት በዘርፎ በርካታ ገንቢ ስራዎችን በማከናወን ላይ እንደሚገኙ የገለጹት ኃላፊዋ የወጣቶችን የስራ ባህል በማሻሻል በኩል ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። ያስተዳደሩ ወጣቶችና ስፖርት ኮሚሽን ኮሚሽነር አቶ ካሊድ መሐመድ በበኩላቸው በአስተዳደሩ ወጣቶችን የልማት አቅም መሆናቸውን በመገንዘብ በተከናወኑ ስራዎች ውጤቶች በመዝገባቸውን ገልጸው ይህንን የማረጋገጥ ስራ ተጠናክሮ ይቀጥላል ብለዋል። በመርሃ ግብሩ ላይ የሴቶችና ህጻናት ሚኒስቴር ዴኤታ ወይዘሮ ሀኪም ከይረዲን፣ የኢፌዴሪ ኢንተርፕርነርሽፕ ልማት ኢንስቲትዩት ዳይሬክተር ዶክተር ሁሴን ሀሰን የፌዴራል የቴክኒክና ሙያ ስልጠናና ዳይሬክተር ዶክተር ብሩክ ከድርና ያስተዳደሩ ከፍተኛ አመራሮች እንዲሁም ከተለያዩ ክልሎች የተውጣጡ የወጣት አደረጃጀት አባላት ተገኝተዋል። ዘገባው የሰራዊት ተኮላ ነው። በሀረሪ ክልል የመንገድ ትራፊክ ህጎችን በማክበር ራስንና ቤተሰቦን ከትራፊክ አደጋ ይጠብቁ በሚል መሪ ሀሳብ አዲስ የትራፊክ ደንብ ማስጀመሪያ መርሃ ግብር ተካሂዷል። የሀረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ዑመር በወቅቱ እንደገለጹት እንደ ሀገር ሁለንተናዊ እድገት ዘመናዊ አስተማማኝና ደህንነቱ የጠበቀ የትራንስፖርት አገልግሎት ማስፋፋት ጉልህ ሚና እንዳለው ገልጸዋል። ከለውጥ ወዲህ በተሰሩ በርካታ የቅንጅት ስራዎች የትራፊክ አደጋዎችን መቀነስ ቢቻልም እንደ ሀገር ባሉ አነስተኛ ኢንተር ተሽከርካሪዎች የሰው ህይወት፣ አካል፣ ንብረት ላይ ጉዳት እያስከትለ እንደሚገኝ ጠቁመዋል። በክልል ደረጃ ያለፉ ሶስት አመታት ከ2015 ዓ ም እስከ 2017 ያለው መረጃ እንደሚያሳየው ትራንስፖርት አደጋ 71 ዜጎች ህይወት ማለፉ፣ 261 ቀላል፣ 116 ከባድ ጉዳትና በንብረት ደረጃ 74 ሚሊዮን የሚጠጋ ውድመን መድረሱን አንስተዋል። ከመንገድ ትራንስፖርት አደጋ ህብረተሰቡ ለመጠበቅ የግንዛቤ ማስጨበጫ ስራዎችና የህግ ማስከበር ስራዎች እየተከናወነ መሆኑንም አስገንዝበዋል። ለአደጋው በአንድም ሆነ በሌላ በኩል መከሰት ምክንያት የሆኑ ብልሹ አሰራርን ለመቅረፍ ደንቡ ተግባራዊ በማድረግ በትኩረት መስራት እንደሚገባ ጠቁሟል። የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ኢብሳ መሐመድ በበኩላቸው ከዚህ ቀደም የነበረው የትራፊክ ደንብ ረጅም ጊዜ ያገለገለ የሆነ በመሆኑ ከዘመኑ ቴክኖሎጂ ጋር ና ካለው የትራፊክ ፍሰት ጋር ለማጣጣም ያለ መመሆኑን ጠቁሟል። የትራፊክ ደንብ አሰራርን ዲጂታላይድ በማድረግ የትራፊክ ደንብ ተላልፈው የሚገኙ አሽከርካሪዎችን ከወረቀት ነጻ ጣት እንደሚደረግ ጠቁመው ቅጣቶች የገንዘብ ብቻ ሳይሆን እስከ መንጃ ፍቃድ መነጠቅ የሚደርስ መሆኑንም ገልጸዋል። ደንቡ የኅብረተሰቡን ደህንነት በማስጠበቅ የትራፊክ ፍሰትን መጨናነቅ የሚቀንስና የተከናወኑ ያሉ የኮሪደር ልማት ስራዎችን የሚጠብቅ መሆኑንም ጠቁመዋል። የሐረሪ ክልል ትራንስፖርት መንገድ ልማት ቢሮ ከፖሊስ ኮሚሽንና ከሚመለከታቸው አካላት ጋር በቅንጅት የደንቡን ተፈጻሚነት እንደሚያረጋግጥም አስገንዝበዋል። መረጃው የሐረሪ ክልል መገናኛ ብዙሀን ነው። የአፍሪካ ህብረት ያዘጋጀውን የመጀመሪያው የዲጂታል ግብርና ጉባኤ በአዲስ አበባ እየተካሄደ ይገኛል። ጉባኤው የኢኖቬሽንና የዲጂታል መፍትሄዎችን ለግብርና ዘርፍ በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ በሚል መሪ ሀሳብ ነው እየተካሄደ የሚገኘው። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ በዚሁ ወቅት እንደተናገሩት ህብረቱ ዲጂታላይዜሽን የልማት አጀንዳው አድርጎ እየሰራ ነው። የግብርናው ዘርፍም በዚህ የዲጂታላይዜሽን አህጉራዊ ስትራቴጂ ውስጥ ትኩረት እንደተሰጠውም አንስተዋል። ኮሚሽኑ አባል ሀገራት ለዲጂታል ግብርና የመረጃ አጠቃቀምና አስተዳደር አመቺ ፖሊሲዎችን እንዲያዘጋጁና እንዲተገብሩ ድጋፍ ያደርጋል ብለዋል። አርሶ አደሮች፣ ለግብርና ባለሙያዎችና ለወጣቶች በዲጂታል ክህሎቶች ዙሪያ ስልጠና እንደሚሰጥም አረጋግጠዋል። በአፍሪካ ዲጂታል ግብርናን እውን ለማድረግ የአባል ሀገራት መንግስታት፣ የልማት አጋሮች፣ የግሉ ዘርፍ ተዋናዮችና የምርምር ተቋማት በቅንጅት እንዲሰሩ ጥሪ አቅርበዋል። በአፍሪካ ህብረት የግብርና ገጠር ልማት፣ ብሉ ኢኮኖሚና ዘላቂ አካባቢ ኮሚሽነር ሞስስ ቪላ ኮቲ በበኩላቸው የአፍሪካን የግብርና ስርዓት መለወጥና የምግብ ዋስትናን በዘላቂነት ለማረጋገጥ ዲጂታል ግብርናን መተግበር የግድ ነው ብለዋል። ዲጂታል ግብርና ምርታማነትን ለማሳደግ፣ የምርት ብክነትን ለመቀነስ፣ የፋይናንስና የገበያ ተደራሽነትን ለማስፋት እንዲሁም የመቋቋም አቅምን ለመገንባት ቁልፍ መሆኑንም አስረድተዋል። ወጣቶች የአፍሪካ የምግብ ዋስትናን ለማረጋገጥና ለኢኖቬሽንና ለዲጂታል ግብርና ትኩረት እንዲሰጡ ጠይቀዋል። የግብርና ሚኒስትር ዴታ ኢፋ ሙለታ እንዳሉት ኢትዮጵያ በግብርናው ዘርፍ ትራንስፎርሜሽን ለማምጣት ዲጂታል ግብርናን እንደ ቁልፍ ስልት ወስደውታል። መንግስት ከተለያዩ ባለድርሻ አካላት ጋር በመተባበር ዘርፉን ለማዘመን የተለያዩ ስራዎችን እያከናወነ እንደሚገኝም ገልጸዋል። በመከታተል ላይ የምትገኙት ከድሬዳዋ ቴሌቪዥን በቀጥታ ወደ እናንተ የሚተላለፈውን የአማርኛ ክፍለ ጊዜ የዜና ሰዓታችን ነው። ዜናዎቻችን ተቀጠሉ ናቸው። በመቀጠል ወደ ዝርዝር ዜናዎቻችን እናልፋለን። በድጋሚ ቆይታችሁ ከኛ ጋር ይሁን። ጀግና ይወለዳል፣ ታሪክ ሰርቶ ይሞታል፣ በታሪክም ይዘከራል ሲሉ የድሬዳዋ አስተዳደር ከንቲባ አቶ ከድር ጁሃር ገለጹ። የድሬዳዋ አስተዳደር ለሀገር ሰላምና ጸጥታ መጠበቅ መስዋዕትነት ለከፈሉ የጀግኖች ቤተሰቦች ድጋፍ አደረገ። ነጻነት በላይ ዝርዝሩ እንደሚከተሉ ታቀርበዋለች። ኢትዮጵያ በታሪኳ ለባዕድ ወራርና ቀኝ ግዛት ሳትንበረከክ በነፃነት ቆይታ እዚህ የደረሰችው ቀደምት አባቶች በከፈሉት የላብ የደምና የህይወት መስዋዕትነት ነው። ባለፉት ጥቂት ወራት በድሬዳዋ አስተዳደር በሶማሌ ክልልና በምስራቅ ሐረርጌ አዋሳኝ አካባቢዎች ላይ የሸኔ ሽብር ቡድን ምሽግ በማድረግ የአካባቢውን ሰላም ለማደፍረስ ሙከራ ሲያደርግ የነበረው ቡድን ሙሉ በሙሉ መቆጣጠር መቻሉ ይታወሳል። የሽብር ቡድኑን ለመደምሰስ በተቀናጀው የተቀናጀ የጸጥታ ኃይል በተሰራው ስራ ህይወታቸው መስዋዕትነት ለከፈሉ የጀግኖች ቤተሰቦች የድሬዳዋ አስተዳደር ድጋፍ አድርጓል። በመርሃ ግብሩ ላይ የተገኙት የድሬዳዋ አስተዳደር ከንቲባ ከድር ጁሃር ጀግና ይወለዳል ታሪክ ሰርቶ ይሞታል፣ የህዝብን ሰላም በማስጠበቅ ላይ የነበሩ የፖሊስ አባላትና ሚሊሺያዎች በክብርና በሞገስ ይታወሳሉ ሲሉ ገልጸው አስተዳደሩ ቤተሰቦቻቸው ለሚፈልጉት ድጋፍ ሁሉ ከጎናቸው መሆኑን አረጋግጠዋል። ይመልዳል ታሪክ ሰርቶ ያልፋል። ታሪክ ነው ሳይዘን ደግሞ በየመንገዱ መልቆም ያልፋል። ተጣልቶም በፀብ መሀል ህይወቱ መልቆ ይጠፋም አለ። ሰክሮን ቢሆንም ተጣልቶ መልቆም ይጠፋም አለ። ባሎቻችሁ ህይወታቸውን በጀግንነት ያሳለፉት ምንጊዜም በክብርና በመጎስ ይታወሳሉ። ይህም ለሌላም አርአያ የሚሆኑበት ነው። እናንተ ጎን ደግሞ ዛሬ አስተዳደሩ ያደረገው ነገር ትብዛም፣ ትነስም፣ ትንሽም ቢሆን ነገ ቢሆን በራችን ክፍት ነው። አስፈላጊውን እገዛና ድጋፍ ከእናንተ የማንለይ የሆኑ በዚያ አጋጣሚ ሊያጋግትላችሁ ይፈልጋለሁ። ከንቲዋክለውም የድሬዳዋ ሰላምን ለማጨለም የሚፈለግበት ዋናው ምክንያት የሀገሪቱ የኢኮኖሚ ኮሪደር በመሆኗ በእጅ አዙር የሀገርን ጥልቅ ኢኮኖሚያዊ እንቅስቃሴ ለማኮላሸት የተጠነሰሰ የጠላት ሴራ መሆኑን ጠቅሰው ይህንን የጠላት ዓላማ በመረዳትና በመገንዘብ ማሰናከል ያስፈልጋል ሲሉ ገልጸዋል። እዚ ያለው ደግሞ ችግር ቢኖርም እየተመካከል እየተጋገዝ፣ የህዝብ ሰላም ይበልጣል ብለን ማሰብ ያስፈልጋል። ድሬዳዋ እንዴት ሰላም ሆነች? ነው ሁሉም የሚያስጨንቃት። ድሬዳዋ ምንም እንዴት እናጣላ ነው። ድሬዳዋ ህዝብ የሰለጠነ ህዝብ ነው። ከድር ወንጀለኛ ቢሆን ህዝቡ ራሱ ፊትለፊት ወጥቶ ይናገራል። የሰባዊ ጥሰት ቢኖር ወጥቶ ይናገራል። ሀብታሙ ደሃም እዚህ ከተማ ላይ የሚኖሩባት ከተማ ከኛ አልፎቆ ጎረቤት ሀገራቶች ሁሉም እዚሁ መጥቶ ነው ሰላም አለ ብሎ ወደዚህ ኢንቨስቲ እያደረጉ ያለው። ሌላ የተፈለገችበት ዋናው ምክንያት የኢኮኖሚ ኮሪደር ነው። ለምሳሌ ንግድ ቀጠና አላት፣ ፍሪትሪዞን አላት። በዚህ እንግዶቹ ብዙ የሀገሪቱ ሀብት፣ ባቡሩ እና ሌሎች ትራንስፖርት የሀገሪቱን ኢኮኖሚ ወይም የሀገሪቱን ስፓይናል ኮርድ የምንላቸው ኢኮኖሚ በዚህ ነው የሚመላለሰው። ይሄ ቀጠና ተረበሸ ማለት ለህዝባችን ብቻ አይደለም፣ በኢትዮጵያ ላይ የጀርባ አጥንት ስብራት የሚመጣበት ሁኔታ ነው የሚፈለጉ ያሉት። ይሄንን አገናዝበን ማነን ከሆነ ነገ ሀገራችን በእጃችን ላይ ወድቃ እርስ በእርስ እንድንባላ ስለሚፈለግ፣ ይሄንን ደግሞ እናንተም ቆም ብላችሁ ማሰብ ያስፈልጋል። ቤተሰባችሁም ቢሆን ወንድማችሁም ቢሆን እንዴ አይነት ተልካሻ ውስጥ የሚገባ ከሆነ ለህግ አሳልፎ መቀበል ነው። ህዝቡ በእናንተ ነው አሁኑም ሰላም አሁኔታም ያለው። ሀገር ጸንታ እንድትቀጥል መስዋዕትነት ይቀጥላል። የጋራ የጸጥታ ግብረ ኃይሉ የገባውን ጠላት ደምስሶና ማርኮ ሙሉ በሙሉ ሰላሙን መቆጣጠር ለቻለው ግብረ ኃይል ምስጋናቸውን ያቀረቡት የድሬዳዋ አስተዳደር ፍትሕ ጸጥታና ሕግ ጉዳዮች ቢሮ ኃላፊ የሆኑት አቶ አብዱሰላም አህመድ ለሀገር ሰላም የሚከፈለው መስዋዕትነት የጀግንነት ተግባር ነው ብለዋል።

የአምባሳደሩን ህዝብ የመጠበቅ ተግባር በጀግኖቻችን ልክ መሆን ይኖርበታል ያሉት ደግሞ የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ በበኩላቸው ህይወታቸውን መስዋዕትነት ለከፈሉ ጀግኖች ለሰላም በከፈሉት ዋጋ ሁሌም ታስበው እንደሚኖሩ ተናግረዋል። የኛ ጀግኖች በእውነት ለፍትህ፣ በእውነት ለሰላም፣ በእውነት ለድሬዳዋ ጀግና ሆነው ከመሳሪያ ፊት ቆመው ሞትን ሳይፈሩ ፊት ለፊት ተጋፍተው አልፈው ትውልድ በሰላም እንዲኖር የድሬዳዋ ጀንበር ቀንም ሌሊትም ሰላማዊ ሆና እንድታልፍ በደማቸው በህይወታቸው ይህን አድርጎልናል። ይህንን ላደረጉ ጀግኖች የድሬዳዋ አስተዳደርም ይሁን የድሬዳዋ ፖሊስ የጸጥታ አካሉ ለዘላለም በዘላለማዊ ክብር ያስታውሳቸዋል። ድሬዳዋ ፖሊስ፣ በአጠቃላይ የጸጥታ ኃይሉ እነሱ የሰጡንን አደራ ተልዕኮ መፈጸም የኛ ተቀዳሚ ተግባር ስለሚሆን ይህንን ጉዳይ እነሱ የሰጡንን አደራ ላፍታ መዘናጋት እኛ አሁን ላብ ነው የምንከፍለው፣ ድካም ነው የምንከፍለው። ይህንን እንደ ትልቅ ነገር መቁጠር ካለ በጀግኖቻችን ህይወት መቀለር ነውና ከዚህ በኋላ ማናቸውም በከተማችን የሚደረጉ የህዝብ አገልግሎቶች ጥበቃዎች ከተማንና ህዝብን የመጠበቅ ጉዳይ በጀግኖቻችን የህይወት ልክ ስለሚሆን ያንን ሁላችን ተረድተን ተገንዝበን ተግባራዊ እንድናደርግ ስል አደራ እጠይቃቸዋለሁ። ጠላቶቻችን ጨካኞች ናቸው። የሽብር ቡድኑ አባላት 43ቱ ተገለው 28ቱ ደግሞ ተማርከው በምርመራ ላይ እንደሚገኙ ኮሚሽነሩ አመላክቷል። በአጠቃላይ ህይወታቸውን መስዋዕትነት ለከፈሉ የጀግኖች ቤተሰቦች ማለትም ለኢንስፔክተር እስክንድር ለማ ቤተሰቦች፣ ለረዳት ኢንስፔክተር ጌትነት እሸቱ ወይም አጃይ ቤተሰቦች፣ የሚሊሽያ አባል ለሆኑት ሁሴን ጅብሪል ቤተሰቦች፣ የሚሊሽያ አባል ሁሴን ቢላል ቤተሰቦች፣ የሚሊሽያ አባል አብዲ ጀማል ቤተሰቦችና ለመምህር መሐመድ ጀማል ቤተሰቦች ለእያንዳንዳቸው የሁለት መቶ ሺህ ብር ድጋፍ ተደርጓል። የማርበርግ በሽታ በድሬዳዋ አስተዳደር አስቀድሞ ለመከላከል የሃይማኖት አባቶች ድርሻ ሚና ወሳኝ መሆኑ ተገለጸ። የድሬዳዋ አስተዳደር ጤና ቢሮ በማርበርግ ቫይረስ በሽታ ምንነት ዙሪያ ለድሬዳዋ የሃይማኖት ተቋማት ጉባኤ የገንዘብ ማስጨበጫ መድረክ አካሂዷል። ሳራ አብራሂም ተጨማሪ ያላት የድሬዳዋ አስተዳደር ጤና ቢሮ በወቅታዊ የማርበርግ ቫይረስ በሽታ በማስመልከት በሽታውን ቀድሞ ለመከላከልና ለመቆጣጠር ለድሬዳዋ የሃይማኖት ተቋማት ጉባኤ የግንዛቤ ማስጨበጫ መድረክ አዘጋጅቷል። በግንዛቤ ማስጨበጫ መድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የአስተዳደሩ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ እንደገለጹት የበሽታው አሳሳቢና ገዳይ እንደመሆኑ ማህበረሰቡ ግንዛቤ በመፍጠር ጤናውን የሚጠብቅ ዝግጁ ማህበረሰብ መፍጠር ይገባል ለዚህም የሚመለከታቸው የሃይማኖት አባቶች ሚና ወሳኝ መሆኑን ጠቅሰው በውይይቱ የተገኙ የሃይማኖት አባቶች ስለ በሽታው ቅድሚያ በማወቅ በሚሰሩ ስራዎች ከአስተዳደሩ ጤና ቢሮ ጋር በጋራ መስራት እንዳለባቸው አስታውቀዋል። እንደዚህ አይነት ነገር ምልክት ያለው ሰው እስ ስቲል አልተገኘም። ስለዚህ ከደግጋም የተወሰነ ተመሳሳይ ነገሮች አሉ። ይሄ በሽታ ግን ከደግጋ ምንለየው ትኩሳቱ ከደግ ሀይለኛል። ራስ ምታቱም ከደግ ሀይለኛል። ሰዎች ወዲያው ነው የሚታመሙት። በጣም አደገኛ ነው። አሁን አስራ ሁለት ሰው ነው የታመመ በሽታ ተገኘ አስራ ሁለት ስምንቱ ሞቷል። ተመልከቱ በሽታው መቶ ሰው ከተገኘ ወደ ሰማንያው ሞቷል ማለት ነው። ስለዚህ የመሞት እድሉ በጣም ኃይለኛ ናቸው እና ካልመጡት ወደ ህክምና ካልመጡት እና ይሄ በሽታ ይዟቸው እዛው አካባቢ ይሻለኛል፣ ይሻለኛል እዛ እንዳይሄድ ማህበረሰቡ ሲታመም በየትኛውም ነገር ይታመም፣ በየትኛውም ነገር ይታመም ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። የመጀመሪያው እናንተ ማህበረሰብ የምታስተምሩ የትኛው ህመም ሲሰማቸው ወደ ጤነት ተቋም አቅራቢያው ቢሄድ ያስፈልጋል። ምክትል ኃላፊው አክለውም በሽታው ለሀገራችን አዲስ እንደመሆኑ ስለ በሽታው ምንነት፣ መንስኤ፣ የመተላለፊያ መከላከያ መንገዶችን አስቀድሞ ማወቅ እንደሚያስፈልግም ገልጸዋል። ሰዎች ከታመሙ እነዚህን ምልክት ከታዩባቸው የትኛው ህመም ይሁን ወደ ተቋም እንዲሄዱትና ይህንን ጥንቃቄ ማድረግ ያለባቸው ነገር እንዲያደርጉት ብቻ ከእናንተ እንጠበቃለን። ሁለተኛ ደግሞ ጥንቃቄ ማድረግ ነገ በሽታው ቢመጣና ቢከሰት እቺ በሽታው እ አንድ ኬዝ አለ ድረዳ ከተባለ እቺን አሁን እያስተማር ያለው ጥንቃቄ ሁሉም ሰው እንዲተገብር ነው። መድኃኒት የሌለው እንደመሆኑ በሀገራችን በደቡብ ኢትዮጵያ ጅንካ የተከሰተው በላብራቶሪ ምርመራ ልየታ 348 ሰዎች መካከል 14ቱ በሽታ የተገኘባቸውና ከነዚህም ስምንቱ የሞቱ ሲሆን ለሚሰሩ ስራዎች የሃይማኖት አባቶችና ምዕመናን ማስገንዘብ ካስተዳደሩ ጤና ቢሮ ጋር በጋራ ተቀናይተን መስራት አለብን ብለዋል። ዋና ትልቁ ነገር ዲ ሰዎች ከታመሙ እነዚህን ምልክት ከታይባቸው የትኛው ህመም ይሁን ወደ ተቋም እንዲሄዱትና ይሄንን ጥንቃቄ ማድረግ ያለባቸው ነገር እንዲያደርጉት ብቻ ከእናንተ እንጠበቃለን። ትልቁ አስተዋጽኦ የእናንተ ነው እና ይሄንን ልምድ ወደ ለሌሎቹም ክልሎች እያሰፋን መሄድ ያስፈልጋል። ና በተዘጋጀው የግንዛቤ መድረክም የሃይማኖት አባቶች በተሰጣቸው የግንዛቤ ለምዕመናኑ ተደራሽ በማድረግ ና ከአስተዳደሩ ጤና ቢሮ ጋር በጋራ በመሆን ህብረተሰቡን ማስተማር ማስገንዘብ፣ ኃላፊነታቸውንም እንዲወጡ በተዘጋጀው መድረክ ላይ ተገልጸዋል። ይሄ የሃይማኖት ተቋማት ጉባኤ የድሬዳዋ ሃይማኖት ተቋማት ጉባኤ ከጤና ቢሮ ጋር ህዝቡን ከበሽታ ለመከላከል እጅና ጓንት ሆኖ መስራት አለበት፣ ሌት ተቀን መስራት አለበት። ይሄንንም ልንሰራ ዝግጁ ነው የሚለውን ለመግለጽ ነው። እኛም እንደ ተቋሙ እንደ ሃይማኖት ተቋሙ እስላሙም ክርስቲያኑም፣ ከመስጊዱም ከቸርቹንም ከቤተ ክርስቲያኑንም ይህንንም አላፊነት ወስደን ህዝበ ምስልሙ ይህንን ነገር ታወርዳላችሁ ብላችሁ እንዳመናችሁ እኛም ይህንን አደራ በየቦታችንን ወስደን የምናገኛቸውንም የኦሪንቴሽን እንደምናስተላልፍ እኛውን በዚሁን ቃል እንገባለን። ቅድመ ማስጠንቀቂያና ግንዛቤ መስጠት እንዳለብን ነው ዛሬ ከዚህ መድረክ የተረዳ ነው። ይህንኑ አደራና ኃላፊነት ይዘን ነው ምንወጣው። በተዘጋጀው የግንዛቤ መድረክ ላይ ያስተዳደሩ ጤና ቢሮ ስለ በሽታውና ምንነትና መተላለፊያ መንገዶችና መከላከያ ጉዳዮችና በሽታውን ቀድሞ ለመከላከል የተሰሩ ስራዎች ዙሪያ ቀርበዋል። በቀረበው ግንዛቤ ዊትም ከበሽታው የተያዘ ሰው ካለና ስለ በሽታው መረጃ ለመስጠት 6407 የነጻ የስልክ መስመር መደወል እንደሚቻልም ተገልጿል። ሳምንቱን በታሪክ ህዳር 22 1987 በተለያዩ የድርሰት አጻጻፍ የሚታወቀው ደራሲና የተውኔት ጸሐፊው ዳኛቸው ወርቆ ያረፈው በዚህ ሳምንት ነበርን። ሰራዊት ተኮላ እንደሚከተለው ያቀርበዋል። ታዋቂ የስነ ጽሁፍ መምህር ገጣሚና የተሆነ የጥበቡ አንጋፋው ደራሲ ዳኛቸው ወርቁ የተወለደው ሀገራችን በጣሊያን ተይዛ በነበረበት ወቅት 1928 ዓመት ነበር ከደብረ ሲና ወጣ ብላ በምትገኝ አንዲት የገጠር ከተማ ውስጥ። በፈረንሳይ አገር ይኖረው የነበረው የዳኛቸው አባት ለትምህርት የነበረው ቦታና ግንዛቤ የላቀ ስለነበር ቤተሰቡን ይዞ ወደ ደብረ ሲና ቀና። በዚያም ዳኛቸው የመጀመሪያ ደረጃ ትምህርቱን እስከ ስድስተኛ ክፍል ተከታተለ። የሰባተኛና የስምንተኛ ክፍል ደግሞ በቀዳማዊ ኃይለ ስላሴ ትምህርት ቤት ገብቶ በአዲስ አበባ ተምሮ ሊሴ ገብረ ማርያም ትምህርት ቤት ገባ። ሊሴ ገብረ ማርያም ትምህርቱን ካጠናቀቀ በኋላ ኮተቤ መምህራን ኮሌጅ ገባ። በኮተቤ መምህራን ኮሌጅ በትምህርት ላይ እንዳለ ዳኛቸው ከኮተቤ የመምህራን ኮሌጅ ሲመረቅ ሁለት አመት ወደ አስተምሮ ወደ ሀረር ዘለቀ። በሀረር ወዳን ያለው ትርፊት እያስተማረ ሰዓት የሚል ቲያትር ጽፎ ለመድረክ አበቃ። በተገኘው ገንዘብ ደግሞ ወደ ደብረ ብርሃን ከጓደኞች ጋር ያሳለፈውን ህይወት የምትተርከውን ሰው አለ ብዬ መጽሐፉን ታተመ። በሀረር እያለ ዳኛቸው በጋዜጦች ላይ ጽሁፎችን ያስነብብ ነበር። የሚያስነብባቸው ጽሁፎችም ያነበባቸው መጽሐፍት ላይ ያለው ምልከታ የሚዳሰሱ ነበር። የአዲስ አበባ ዩኒቨርሲቲ የመጀመሪያ ጊዜ የአማርኛ ቋንቋና ስነ ጽሁፍ ለማስተማር ሲ ጎስን ዳኛቸው ከሀረር ገስግሶ ስድስት ኪሎ ደረሰ። ከመጀመሪያዎቹ የቋንቋና ስነ ጽሁፍ ክፍል ተማሪዎችም አንዱ ለመሆን በቃ። ሁለተኛ ዲግሪ ትምህርቱን ደግሞ በውጭ ሀገር አቀና። ዳኛቸው ከአሜሪካው አይዋ ስቴት ዩኒቨርሲቲ በስነ ጥበብ ወይም ፋይናል አርትስ የሁለተኛ ዲግሪን ያገኘ የመጀመሪያው ኢትዮጵያዊ ነው። ደራሲ ዳኛቸው ወርቁ ስም ሲነሳ ሁለት ስራዎች በጉልህ ይነሳሉ። አንድ የአማርኛ አንድ የእንግሊዝኛ፣ በቋንቋ በጻፈው ልቦለድ ነው። የአማርኛው አወዛጋቢ መጽሐፍ አደፍ ሲሆን የእንግሊዝኛው ደግሞ ዘሰርቲን ሰንሻይን የተሰኘ ነው። የእንግሊዝኛው መጽሐፍ ከእንግሊዝ ሀገር ነበር የታተመው። ከእንግሊዝኛ ቋንቋ ተጨማሪ በሌሎች የውጭ ቋንቋዎች ተተርጉሞ የታተመ ሲሆን መጽሐፉ በጭብጡ ከአደፍርስ ብዙ የሚራራቅ እንዳልነበረ ይጠቀሳል። አደፍርስ የተሰኘው ልቦለድ መጽሐፉ ከዩኒቨርሲቲው የስራ ባልደረቦቹ የአስተዳደር አካላት ጋር የነበረውን ግንኙነት ያደፈረሰበት። ዳኛቸው ከዩኒቨርሲቲው ለቆ በጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት እንዲሁም በፈረንሳይ ኮሌጅ እስከ 1966 የአማርኛና ቋንቋ ስነ ጽሁፍ አስተምሯል። ኋላም በኢትዮጵያ ደረጃዎች መዳይ ድርጅት በትርጉም አዋቂነት፣ በህዝብ ግንኙነት ኃላፊነትና ና በኢንዱስትሪ ፕሮጀክት አገልግሎት ሹምነት ለ15 ዓመት አገልግሎ በ1983 ጡረታ ወጣ። ዳኛቸው የዛሬዎቹ ወጣት ኢትዮጵያውያን በጥበብ ዘርፎ የሚታደጉ ታደጉ የስነ ጽሁፍ ጥበብ መመሪያ ና የአማርኛ ፈሊጦችን መጽሐፍ ያሳተመ፣ ለሀገሪቱ እድገት ቋንቋም ከፍተኛ አስተዋጽኦ ያላቸውን የማርኪዝምና ና ሌኒዝም የመዝገበ ቃላት እንዲሁም የሳይንስና ና ቴክኖሎጂ መዝገበ ቃላትን የመሳሰሉ ጥልቅ ምጡቅ ስራዎች ዝግጅት ላይ መሳተፍ ምሁራዊ ግዴታውን የተወጣ ባለሙያ ነበር። ይህ ታዋቂ ደራሲ ያረፈው በዚህ ሳምንት ህዳር ሁለት አስራ ዘጠኝ ሰማንያ ሰባት ነበር። በመጨረሻም የውጭ ዜና ቤንያሚን ኔታንያሁ ምሕረት እንዲደረግላቸው ለእስራኤል ፕሬዚዳንት ጥያቄ ያቀረቡም ቤንያሚን ኔታንያሁ ይቅርታ በእስራኤል ብሔራዊ እርቅ እንዲወርድ ያደርጋል ሲሉ ተናግረዋል። ሰላምስ ተጨማሪ ያላት በሶስት የሙስና ድርጊቶች ክስ የተመሰረተባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ ፕሬዝዳንት አይዛግ ሄርዞግ ምሕረት እንዲያደርጉላቸው ጠይቀዋል። ሄርዞግ ይህንን ከፍተኛ እንድምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዚዳንቱ ጽህፈት ቤት ተናግሯል። ኔታንያሁ ላለፉት አምስት ዓመታት በሙስና በማጭበርበርና በሶስት የተለያዩ ክሶች እምነትን በመጣስ ክስ ቀርቦባቸው ነበረ። ኔታንያሁ በቀረቡባቸው ክሶች በሙሉ ጥፋተኛ አለመሆናቸውን በመግለጽ ይከራከራሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱ እስከ መጨረሻው ማየትን ይመርጡ የነበረ ቢሆንም ሀገራዊ ፍላጎት ግን ከዚህ በተቃራኒው

የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸው ሲሉ ተናግረዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸው ጠይቀዋል። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛው ስርዓት መሰረት ማቅረብ እንዳለበት ተናግረዋል። እሁድ ለት የጠቅላይ ሚኒስትሩ ጽህፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነትና አንድምታው ግምት ውስጥ በማስገባት በማለት ለፕሬዝዳንቱ የጻፉትን የይቅርታ ደብዳቤ ይፋ አድርገዋል። ፕሬዚዳንቱ መቼ ውሳኔ ላይ እንደሚደርሱ የሚጠቁም ነገር የለም። እንደ አውሮፓውያኑ አቆጣጠር በ2020 ቤንያሚን ኔታንያሁ ለመጀመሪያ ጊዜ ችሎት ፊት የቀረቡ የእስራኤል ጠቅላይ ሚኒስተር ሆነዋል። ጠቅላይ ሚኒስትሩ ላይ የቀረበው የመጀመሪያው የክስ መዝገብ ውለታ እንዲዋለላቸው ከሚፈልጉ ከፍተኛ ባለሀብቶች ስጦታዎችን በዋናነት ሲጋራና ሻምፓኝ መቀበላቸው ተጠቅሷል። በሁለተኛው ክስ ደግሞ የአንድ የእስራኤል ጋዜጣን ስርጭት ለማሻሻል በምላሹ አውንታዊ ሽፋን ለማግኘት ቃል ገብተዋል የሚል ክስ ቀርቦባቸዋል። በሶስት ክስ አቃቢ ሕግ በአንድ የዜና ድረገጽ አውንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪ ባለአክሲዮን የሚጠቅሙ ውሳኔዎችን አሳልፈዋል ይላል። ኔታንያሁ ሁሉንም ክሶች ጥፋተኛ አይደለሁም በማለት የተከራከሩ ሲሆን ችሎቱን የፖለቲካ ተቋዋሚዎቻቸው የሌለን ነገር ለመፈለግ የመሰረቱት ሲል ፈርጀውታል። እሁድ ዕለት ባስተላለፉት ቪዲዮ መልእክት የቀረቡባቸው ክሶች ውሃ እየቋጠሩ አይደለም፣ ነገር ግን ሂደቱ እስራኤልን ከውስጥ እየከፋፈላት ነው ብለዋል ጠቅላይ ሚኒስትሩ። አክለውም የፍርድ ሂደቱ በአስቸኳይ መቋረጥ የተፈጠረውን ውጥረት በመቀነስ ሀገራችን በጣም የምትፈልገውን እርቅ በሰፊው ለማምጣት ትልቅ እገዛ ይኖረዋል ብለዋል። ኔታንያሁ በሳምንት ሶስት ጊዜ ፍርድ ቤት ቀርበው መመስከር እንደሚጠበቅባቸው ተናግረው ይህንንም የማይቻል ጥያቄ ሲሉ ገልጸውታል። ይቅርታው እስራኤል ሀገራዊ አንድነትን በማጎልበት ዕድሎችን እንድትጠቀም እንደሚረዳ ገልጸዋል። የፖለቲካ ተቀናቃኞቻቸው ኔታንያሁ ፍላጎታቸውን ከሀገሪቱ ጋር ለማጣመር ሞክረዋል ሲሉ ከሰዋል። የተከበራችሁ ተመልካቾቻችን ለሰአቱ ያዘጋጀንላችሁ ዜናዎቻችን በዚሁ አብቅተናል። የሰአቱን ዜናዎች ወደ እናንተ ማድረስ አብረዎች ቆይታ ያደረግኩት መሪያም መሀመድ ነበርኩኝ። ከቀሪ የድሬዳዋ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ መኛለሁ። ጤና ይስጥልኝ።